ዲጂታል አይዲ በየትኛውም ቦታ የሚሰጥ አገልግሎትን በአግባቡ ማግኘት የሚያስችለን ነው ሲሉ ያነጋገር ናቸው ተገልጋዮች ተናገሩ። የአዲስ አበባ ከተማ አስተዳደር ም የዜግነት መታወቂያ ምዝገባ ሂደት ላይ የአሻራና መሰል ችግሮች ሲያጋጥሙ ችግሩን ለመፍታት የሚያስችል የአንድ ማዕከል አገልግሎት ማዘጋጀቱ ንም ገልጿል። በዚህ ማዕከል የሚሰጠውን አገልግሎት በተመለከተ በተለይም ሰለሞን ተከታዩን ዘገባ አዘጋጅ እንደ ሀገር አንድ ሰው አንድ መታወቂያ ኑሮት በአንድ ማንነት እንዲሰራ የብሔራዊ ዲጂታል መታወቂያ ወይም ደግሞ ፋይዳ የምንለው በሀገራችን የተለያዩ አካባቢዎች በስፋት እየተሰራበት ይገኛል። ዛሬም እኛ በአንድ የሁሉም አገልግሎት ጠቅላላ የሚሰጥበት ማዕከል ውስጥ ተገኝተናል። ሰላም ነው እንዴት ነሽ? ጣና ታምራ እባላለሁ። ከብሔራዊ መታወቂያ ላይ የኢንሮልመንት ቴክኒካል ስፔሻሊስት ነኝ። እንደ አዲስ አበባ ናሽናል አይዲ በብሔራዊ መታወቂያ በኩል ከተቋቋሙ ማዕከላቶች አንዱ ይሄ ፓላስ ፓርኪንግ መኪና ማቆሚያ ሴንተር ወይም ማዕከላችን ይባላል። እዚህ ማዕከል ላይ የተለያዩ አገልግሎቶች ይሰጣሉ። ለምሳሌ መረጃ ማስተካከያ ሲፈልጉ መልእክት አልደረሰኝም ካሉ፣ እንደዚህ የተለያዩ መረጃዎችን ሰዎች ሲፈልጉ እዚህ መጥቶ መስተናገድ ይችላሉ ማለት ነው። በአጠቃላይ ከ99 ፐርሰንቱ እንደተመዘገበ በተመዘገበበት ስልክ ቁጥር በአንድ ሳምንት ውስጥ ወይም በሶስት በአራት ቀን ውስጥ ይደርሳቸዋል። በተለያየ ምክንያቶች ምናልባት ከስልኮችም ይሆናል ወይም የተለያዩ ምክንያቶች የማይደርሳቸው ሰዎች ብቻ ናቸው ያንን አማራጭ የሚጠቀሙ። አሁን ቀጣይ ወደ ቅሬታዎችን የምናስተናግድበት ክፍል ነው የምንገባው። እንደሚታየው ይሄ ክፍል የተለያዩ ቅሬታዎችን የምናስተናግድበት ክፍል ነው። ቅሬታ ስንል ለምሳሌ መልእክት አልደረሰኝም የሚሉ ተገልጋዮቻችን ስመጡ አሁን ቅሬታቸውን በእንደዚህ አይነት ተቀብለን የምናስተናገድበት ይሆናል ማለት ነው። ዳንኤል ሊቁ እባላለሁ። ናሽናል አይዲ ኢንሮልመንት ኦፊሰር ነኝ። እዚህ ከተቀላቀልኩ በኋላ ያለውን የከስተመር ፍሰትም እያየው ነበረ። ከጊዜ ወደ ጊዜ በጣም እየጨመረ ነው የሚሄደው። አዳዲስ ተመዝጋቢዎች ደግሞ ሌላ ቦታ ላይ ምናልባት አሻራ ሊያስቸግራቸው ይችላል። እሱን አሻራ ከዚህ በጣም የሚያስቸግር ከሆነ የተለየ ኤክሴፕሽን ኬዝ ከሆነ በሱፐርቫይዘር አማካኝነት እንዲያልፍ ይደረጋል። ተመልካቾቻችን፣ እንግዲህ አሁን የምንገኝበት ክፍል ደግሞ የተለያዩ የፋይዳ አገልግሎት ማዕከላት ላይ ቅድም ላይ ስትሰሙት እንደነበረው በአሻራ ችግር ሊሆን ይችላል አገልግሎቱን ማግኘት ያልቻሉ ሰዎች እዚህ ማዕከል ላይ ሰው ማግኘት የሚችሉበት ነው። እኔም ደግሞ በአንድ ወቅት ላይ እንግዲህ ባንክ ላይ ሄጄ አሻራ ለመስጠት ስሞክር በአጋጣሚ አሻራ ያልተገኘም ነበረና እዚህ ዋናው ማዕከል ላይ እንግዲህ ዛሬ እንሞክረዋለን ማለት ነው። አሻራ የሌላቸው ሰዎች በምን መልኩ እንደሚስተናገዱና አሻራቸው በምን መልኩ መገኘት እንደሚችል ያሉትን መሳሪያዎች እያየን እንግዲህ የምንሞክር ይሆናል ማለት ነው። አሻራ እምቢ ብሎ ነው የመጣት እዚህ ለማስተካከል ነው የመጣት እና በቃ ለየትም ለመንቀሳቀስም የትም የትምን ምን ለማለት መታወቂያ አስፈላጊ ነው አደረሸምት ለማለት ባንኮች ምናምን ገንዘብ ምናምን ለማውጣት ገበያ ምናምን ለማሄድ ጠቅመኛም ብዬ ነው ዛሬ የመጣውት ናሽናል አይዲ የአባት ስም ስህተት ነበረው እና እሱን ለማስተካከል ነው የመጣውትና ከዚህ በፊት ጃክሮስ አካባቢ ነበር የሞላውትና ቴሊያ ናግሪያቸው ነበረ። የግድ ማስተካከል ያለበት ካሳንቺስ ወይም ዩናይትድ ፓርክ ባለው አካባቢ ዛ ነው ማስተካከል የምትችለው ብለው አሁን የመጣሁት ይሄ እንደ ሀገርም ስለሆነ ናሽናል አይዲም ስለሆነ ከፓስፖርት ጋራም ብዙም የሚለያይ ስላልሆነ እንደ ሀገርም በጣም ይጠቅማል ብዬ ነው። ኤቭሪዌር ተንቀሳቀሰሽ በዛ ናሽናል አይዲ መስተናገድም መጠቀምም ስለምችል ያኛውን ችግር ሶልቭ ያደረግልኛል ብዬ እሱ ለመጠቀም ነው የመጣሁት። መልእክት ሰዎች ማግኘት ከፈለጉ የተለያዩ አማራጮች አሉ። አሁን አይዲዶቲ ኢቲ/ሄልፕ የሚለው ላይ ገብተውም በአይዲዶቲ ኢቲ ላይ የሚያገኙት አገልግሎት አለ። ሁለተኛው ደግሞ ዩኤስኤስዲ ወይም ባጭር ሾርት ኮድ ተጠቅሞ በስታር 97979 ላይ ሀሽ ብሎ ደውሎ እዛው ላይም በደግሞ መልእክታቸውን ማግኘት ይችላሉ ማለት ነው ሰዎቹ በተጨማሪ ደግሞ ሬዚደንት ፖርታል ሬዚደንት ፖርታል የሚባል አለ በዛው ላይ መልእክታቸውን በፈለጉት ማግኘት ይችላሉ